በዛሬው የዶት ስትሪም ቆይታችን መረጃዎች የሚሆን ትናንትና እንዲሁ በተለያዩ የማህበራዊ የትስስር ገጾች ሲታዩ ሲቀባበሉ የነበሩ ቆይታዎችን ነው የምናየው። በአሁኑ ሰዓት እንግዲህ በመጀመሪያ መረጃችን የምናየው አስራ ስምንተኛው የሰንደቅ ዓላማ ቀን በትናንትና ዕለት በደማቅ ሁኔታ በተለያዩ የክልል ከተሞች እንዲሁም በተለያዩ የውጭ ኤምባሲዎች ተከብረዋል። ተከብሮ ውሏል። በዚህም እንግዲህ ሰንደቅ ዓላማ የጀግንነት እንዲሁም የክብር መገለጫ ነው በሚል ተከብሯል። እንዲሁም በዚሁ በኢትዮጵያ የሕዝብ ተወካዮች ምክር ቤትም ተከብሮ ውሏል። በዚህም ፕሬዚዳንት ታዬ አጽቀ ሥላሴ በተገኙበት እንዲሁም አፈ ጉባኤ ታገሰ ጫፉም በተገኙበት እንዲሁም ሌሎች ከፍተኛ የመንግስት የስራ አመራሮች በተገኙበት ተከብሮ ውሏል ማለት ነው። በዚህም እንግዲህ በዓሉን ስናከብር የጀግንነት ድላችንን ገድላችንን የምናይበት እንዲሁም የዛሬውን የልማት ጥረታችንን የነገውን የኢትዮጵያን እድገት የምናሳካበት እንዲሆንም መልእክታቸውን አስተላልፈዋል ማለት ነው። እንዲሁም እዚሁም በዚህም በኢትዮጵያ ብሮድካስቲንግ ኮርፖሬሽንም ከተቋሙ ሰራተኞች ጋር በመሆን የባንዲራ ክብረ በዓል ተከናውኗል ማለት ነው። እናንተም

የኛን ኤቢሲን ጨምሮ እንግዲህ የተከበረ ነው ማለት እንችላለን። ተከብሯል። አዎ። እንዲሁም እንዳልከውም አንተ አባቶቻችን እንዲሁ የአድዋ ድል ሲነሳ አንዱ የኢትዮጵያ ሰንደቅ አላማ ለብዙ የጥቁር ህዝቦች ኩራት የሆነ እንደሆነ ይጠቀሳል። እንዲሁም ደግሞ ከሀያ በላይ የአፍሪካን ሀገራት እንዲሁም የካራቢያን ደሰቶች የፈጠሩትም ሀገራትን ጨምሮ የኢትዮጵያን ባንዲራ በተለያየ ቅርጽ በመቀያየር እንዲሁም ደግሞ የመሀል ቅርሳቸውን እየቀያየሩ ተጠቅመውበታል። በዚሁም የነጻነት አርማ በማድረግ የኢትዮጵያን ሰንደቅ ዓላማ ተጠቅመዋል ማለት ነው። ነጻነታቸውን እንዲሁም ኩራታቸውን ለመግለጽ የኢትዮጵያን ሰንደቅ ዓላማ ምሳሌ አድርገው ተጠቅመውታል ማለት ነው። ወደ ቀጣይ መረጃችን ስናልፍ ደግሞ እንግዲህ ግብፅ አሁንም ከጸብ አጫሪ ድርጊቷና መግለጫዎቿ አሁንም አልተላቀቀችም። ይህንንም በማየት የዋና ኢነርጂ ሚኒስትር መግለጫ አውጥቷል። ግብጽ እንግዲህ አሁንም እኔ ከሞትኩ ሰርዶ አይቀል አይነት ነገር ነው እያለች ያለችው። የኢትዮጵያ ህዳሴ ግድብ ከተገደበ በኋላ የተለያዩ አሉታዊ ጉዳዮችን ስታነሳ ነበረ። ይህንንም አስከትሎ እንግዲህ በተለያዩ መግለጫዎቿ ስታውጣ ነበረ አሁንም ደግሞ በጎርፍ ልጥለቀለቅ ነው። መጀመሪያ ድርቅ በድርቅ ተጎድቻለሁ ብላ ነበረ። አሁን ደግሞ በድጋሜ በፍጥነት በጎርፍ ልጥለቀለቅ ነው የሚል መግለጫዋን ነው ያወጣችው። በዚህም ግብጽ እንግዲህ የዚህን የታላቁን የኢትዮጵያ ህዳሴ ግድብ አብሮ አብሮነትን፣ አብሮ መስራትን፣ ትብብርን አሻፈረኝ እያለች ትገኛለች። ይህን ተመልክቶ ነው እንግዲህ በትናንትናው ዕለት የውሃና ኢነርጂ ሚኒስትር መግለጫ ያወጣው። በዚህም መግለጫ ግብጽ በተደጋጋሚ በሚደረጉ ስምምነቶች ላይ ባለመገኘት እንዲሁ አሻፈረኝ ስትል ቆይታለች። በዚህም እንግዲህ ከዚህ ድርጊቷ እንድትቆጠብ እንዲሁም ደግሞ ግብጽና ሱዳንንም ወደዚህ ወደ ፈጠረችው ቀውስ ለመጎተት እየሞከረች ያለችበት ሁኔታ ነው ያለው። እንግዲህ ግብጽ የቅኝ ግዛት ዘመንን አስተሳሰብ ከትብብር ይልቅ ኢትዮጵያ አቅሟን እንዳትጠቀም ይሄ የመመከት የአልሸነፍ ባይነት የተሳሳተ ፖሊሲን እየተከተለች ትገኛለች። እንግዲህ ታላቁ የኢትዮጵያ ሕዳሴ ግድብ እንዲሁም የአባይ ወንዝ እንግዲህ መነሻው ኢትዮጵያ ነው። ሰማኒያ አምስት በመቶም ደግሞ የአባይ ውሃ ምንጭ የሆነችው ኢትዮጵያ ናት። ነገር ግን ግብጽ እንግዲህ ይህንን አልቀበልም ብላ የተለያዩ አሉታዊ መግለጫዎችን እያወጣች ትገኛለች። ይህም እንግዲህ የኢትዮጵያ ኢትዮጵያ ላይ ጫና ከማሳደሩ አልፎ ጉዞዋን ለማስቆምም እያደረገች ያለችበት ሁኔታ ነው ያለው። እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን ዓይንና ጆሮ ነው ይታወቃል። ነገር ግን ኢትዮጵያ መርሗ የምትከተለው መርህ በተለይ በጋራ ተጠቃሚነት ላይ ትኩረት ያደረገ የዲፕሎማሲያዊ ግንኙነት ያላት ሀገር ነች እንጂ ጎረቤት ሀገራትን ባደላና በጎዳ መንገድ አይደለም። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከመሰረቱ ሲጀመር እስከ ፍጻሜውም ድረስ ነገር ግን ከዚህ ቀደም የነበሩ አሉባልታዎች ይነሳሉ። በተለያዩ ዓለም አቀፍ ሚዲያዎችም እንደነዚህ አይነት ጸባጫሪ ጉዳዮች ሲነሱ ነበር። ነገር ግን ደግሞ ይሄንን ደግሞ በማመን ዓለም አቀፍ ሚዲያዎች ደግሞ የኢትዮጵያን እውነታ በግልጽ የገለጹበት ወይም ደግሞ እየዘገቡበት ባለበት ጊዜ ደግሞ ግብፅ ቀደም ብላ ስትገልጽ እንደነበረው ጸባጫሪ ድርጊቶቿን ዳግም አንስታለች። ነገር ግን ኢትዮጵያ የሚታይ እውነት ያላት ሀገር ነች። ኢትዮጵያ እንግዲህ ይህንን ጉዳይ አሁንም በዲፕሎማሲያዊ መንገድ አጽንኦት ሰጥታ ነው የገለጸችው እንደምትቀጥል ገብጽም ከዚህ ድርጊቷ እንድትቆጠር ቀጣዩ የሚሆነው መረጃችን ደግሞ ከአዲሱ የባህር ሀይል ጋር አብሬ እጓዛለው ይላሉ እኚህ እንግዲህ የቀድሞ የባህር ሀይል አባል የሆኑት ማስተር ቺፍ ገረመው ኃይሌ ይባላሉ እኚህ በ18 ዓመታቸው ነው እንግዲህ የኢትዮጵያን የባህር ኃይል የተቀላቀሉት። በዚህም ለ31 ዓመት ሰርተዋል ማለት ነው። የኢትዮጵያ የባህር ኃይልን ተቀላቅለው ሲሰሩ የተለያዩ ልምዶችን፣ እውቀቶችን እንዳገኙ ይናገራሉ። በዚህም የባህር ኃይል እንግዲህ ቆመ ሲባል ወላጆቼ ከሞቱት ሞተው ካዘንኩት በላይ ነው ያዘንኩት ለእኔና ለባልደረቦችም የቁሞት ያህል ነበረ የተሰማን ሐዘን ብለዋል። በዚህም ኢትዮጵያ እንግዲህ የቀይ ባህር ተጠቃሚነቷን ለማስጠበቅ በምታደርገው ጥረት አሁን ላይ መጽናናታቸውን ገልጸዋል። መንግስትም እያከናወነ ያለውን ድርጊት እንደዚሁ አንስተው አመስግነዋል ማለት ነው። ከዚህ በኋላም አዲሱ የባህር ኃይል ጋር አብሬ እጓዛለሁ እንዲሁም ደግሞ ያለኝን ልምድ አካፍላለሁ በማለት ገልጸዋል ማለት ነው። ሌላው እንግዲህ በትናንትናው እለት እስራኤል እንግዲህ ታጋቾች ዜጎቿን እየተረከበች ትገኛለች። ሀማስ በትናንትናው እለት ሰባት ታጋቾችን ከለቀቀ በኋላ ከሰአት በኋላ ደግሞ አስራ ሶስት የሚጠጉ ታጋቾችን እየጨመረ እየጨመረ መጥቷል። በዚህም ያለውን እንግዲህ እስረኞችን ለቆ የተለያዩ ስምምነት ላይ ደርሰዋል ማለት ነው። በዚህም ዶናልድ ትራምፕም ስምምነቱ ላይ የራሳቸውን ንግግር አድርገዋል። እንግዲህ ይሄ የጦርነት ማብቂያ ስምምነት ላይ መድረሳቸውንም እንደዚሁ አንስተው ለጉብኝትም አድርገው ነበረ። ያንንም አስተው እንግዲህ በትናንትናው እለት ስምምነት መፈጠሩ ያለውን ትልቅ አስተዋጽኦ አበርክቶ ለ አቅርበዋል ማለት ነው። መካከለኛው ምስራቅ ያው እንደሚታወቀው በጣም ቀጠናው ወደ ቀውስ ውስጥ ገብቶ ነበር። የእስራኤልና የሃማስ ጦርነት ደግሞ በጣም ዘለግ ያለ ነው። በአብዛኛውን የቀጠናውን አካባቢ ብቻ ሳይሆን ዓለምን እየፈተነ ነበረ። እንግዲህ ያው ከሰሞኑ ደግሞ በስምምነት ላይ ደርሷል፤ የሃማስና እስራኤል የዶናልድ ትራምፕ አስተዋጽኦ እንዲሁም ደግሞ የኳታርና ሌሎች ሀገራት አስተዋጽኦ ነበርና ትናንት እስራኤል ነበሩ ወደ ግብፅ አምርቷል። ብዙ ሀገራቶች ተሰብስበው ሰላሙን ለማጥናት ስራዎች እየተሰሩ ነው። ስራ ተሰርቷል ለዛሬ የነበረኝ መረጃዎች እነዚህን ይመስላሉ። አመሰግናለሁ።